ሚስት መከራየት የሚቻልበት ህንድ ሀገር ውስጥ ያለ መንደር። ጉድ ሳይሰማ መስከረም አይጠባብ እንዲሉ ህንድ ውስጥ በማዲያ ፕራዲሽ መንደር፣ ልክ መኪና ቤት ወይም ሌላ ነገር እንደ መከራየት ሚስት መከራየትም የተለመደ ነገር ነው። እናም ለዛሬ ሚስት ለመከራየት የሚደረግን ሂደት አንድ ባንድ አሳያችኋለሁ። መጀመሪያ በሁለቱም በኩል ማለትም በሴቷና በወንዱ መካከል ስምምነት ይካሄዳል። የክራዩ ክፍያ መጠን ልክ ምን ያክል እንደሆነም ይወሰናል? ስምምነቱን ካጠናቀቁ በኋላም ውል ይፈራረማሉ እያንዳንዱ የስምምነቱ ሂደት በጽሑፍ የሚቀመጥ ሲሆን ህገ መንግሥታዊ ማኅተም ይደረግበታል በዚህ ማኅተም በተመታበት ወረቀት ውስጥም ከሰውየው ጋር ምን ያክል ቀን ምን ያክል ሳምንት ወር ወይም ደግሞ ዓመት አብራው እንደምትቆይ ይጠቀስበታል የስምምነቱ ወይም የውል ጊዜ ከተጠናቀቀ በኋላ ልጅቷ ወደ ቤተሰቧ ወይም ወደ ባሏ ትመለስና ለሌላ አዲስ ደንበኛ ሰው የምትከራይ ይሆናል። ይህ ሚስትን የመግዛትና የመሸጥ ተግባር ዳደቻ ፕሪታ ተብሎ ይጠራል። ለኪራይ የምትሰጠዋ ልጅ ደግሞ ሞልኪ ተብላ ትጠራለች። ትርጉሙም ደግሞ ዋጋ እንደማለት ነው። የኮንትራቱ ጊዜ ገደብ ካለቀ በኋላም የልጅቷ አከራይ ዋጋዋን ከፍ ያደርገዋል። እናም የበፊቱ ተከራይ መቀጠል ከፈለገ ውሉን በአዲስ መልክ መዋዋል ይችላል። ሴቷም ውሉ ማቋረጥ ከፈለገች በማንኛውም ጊዜ ማድረግ ትችላለች የሚል ኮንትራቱ ላይ የሰፈረ ቢሆንም እሷ እንድትጠቀምበት ግን ስልጣን የሰጣት የለም። ኮንትራቱን ለማቋረጥ ሴቷ የመሐላ ቃል በጽሑፍ መስጠት አለባት። ካቋረጠች በኋላም ኮንትራቱ ላይ የተቀመጠውን ገንዘብ ለተከራዩ መመለስ አለባት። ሴቷ ከሌላ ወንድ የተሻለ ገንዘብ ካገኘች ኮንትራቱን ማቋረጥ ትችላለች። ተከራይቶ የነበረው ሰው ኮንትራቱን መቀጠል ከፈለገ ተጨማሪ ክፍያ በመፈጸም ኮንትራቱን በማራዘም ሴቲቱ የግሉ መሆኗን ማረጋገጥ ይችላል። በእድሜዋ አነስ ያለች ወይም ወጣት ልጃገረድ ምን ጊዜም ቢሆን ዋጋዋ ከፍተኛ ነው። ወጣትና ያላገባች ሴት ከሆነች ቤተሰቦቿ ለሚፈልጉት ወንድ በከፍተኛ ዋጋ ያከራያታል። ያገባች ከሆነች ደግሞ ባሏ ራሱ ማከራየት ይችላል። ልጅቷ ድንግል ከሆነች ውበቷ የሚማርክ ከሆነ ፈካ ያለ የቆዳ ቀለም ካላት ጥሩ የሰውነት ቅርጽና አቋም ካላት ደግሞ ዋጋዋ እጅግ በጣም ከፍ ያለ ይሆናል። ስለዚህም ልጅቷ ውብና ቆንጆ ሆና እንድትታይ ለማድረግ ቤተሰቦቿ አንዳንድ መድኃኒቶችን ይሰጧታል። ይህም መድኃኒት ጡት ለማሳደግ የሰውነት ጡንቻዋ ፈርጠም እንዲልና ማራኪ ቁመና እንዲኖራት ከዚያም ሀብታም የሆኑ ሰዎች በውበቷ እንዲሳቡ ታስቦ የሚሰጥ ነው። ሀብታም ለሆነ ሰው ተከራይታ ለቤተሰቡ ብዙ ገንዘብ ታስገኛለች ማለት ነው። ከስምንት እስከ 15 ዕድሜ ያላቸው ድንግል ሴት ልጆች በገበያው ዘንድ እጅግ በጣም ተፈላጊዎች ናቸው። ነገር ግን ድንግል ያልሆኑት ደግሞ መሸጫ ዋጋቸው ከድንግሎቹ አንጻር ሲታይ ርካሽና ዝቅተኛ ነው። እንደው ለነገሩ ለመነጋገሩ ለምን ሴቶች ለሚስትነት ይከራያሉ? የሚል ጥያቄ ካነሳን ይህ የሚያደርጉበት ምክንያት ድህነት፣ የትምህርት አለመኖር፣ የስራ ዕድል አለመኖር፣ እኩል የሆነ የፆታ ንፅፅር አለመኖር እንደ ዋና ምክንያት ይጠቀሳሉ። ብዙ ሰዎች በቀላሉና በቶሎ ብዙ ገንዘብ ለማግኘት ሲሉ ይህንን ኢሰብአዊ መንገድ ይጠቀማሉ። በዚህ ተግባር የሚሳተፉ ወንዶች ድሃ፣ ያልተማሩና ዝቅተኛ ኑሮ የሚኖሩ ናቸው ተብሎ በማህበረሰቡ ዘንድ ይታሰባል። ነገር ግን በተቃራኒው ከሀብታም ቤተሰብና ከተማረ ቤተሰብ የተገኘ ዘንድ ደግሞ በማህበረሰቡ ዘንድ ሀብታምና ከፍ ያለ ኑሮን የሚኖር ተደርጎ ይታያል። ከዚያም እነዚህ ሁለት የማህበረሰቡ ክፍሎች የሚስት ኪራይ ገበያ ላይ ይገናኛሉ። በሰርግ ለማግባት ብዙ ገንዘብ ማውጣት ለማይፈልጉት ይህ ገበያ ሚስት ለማግኘት ጥሩ አማራጭ ነው። በተጨማሪም አንድ ሚስት ብቻ አግብተው ሙሉ ህይወታቸውን እንዳይኖሩም በማሰብም ይህን ስምምነት ይተገብራሉ። መደበኛ ስራ የሌላቸው ወንዶች፣ በጣም ያረጁ፣ ሚስቱን የፈታ ወይም የሞተችበት እንዲሁም በአካባቢው ለሱ የምትሆን ማግኘት ያልቻለ ወንድ ለመከራየት ወደዚህ ገበያ ይመጣል። እንደዚህ አይነት ገበያ የሚፈጸመው ማድ ሳንዳያ ፕራደሽ ከተማ ብቻ ሳይሆን ጉጃራት፣ ራጅስታንና ሃሪያና ከተሞችም እንዳለ ሪፖርቶች ያሳያሉ። ለምሳሌ ራጅስታን ከተማ ብንመለከት ሴቶቹ የሚሸጡት በገበያ ቀን ነው። ጉድ ሳይሰማ መስከረብ አይጠባም ማለት አሁን ነው። የሴቶች ገበያ ከከብት ገበያ ጎን ለጎን ያለ ሲሆን ልዩነቱ ግን ከሴቶቹ ዋጋ የከብቶች ዋጋ ከፍ ማለቱ ብቻ ነው። በኢኮኖሚና በማህበራዊ ኑሮ ወደኋላ የቀሩ ሰዎች ልጆቻቸውን እንደ ሸክም ይቆጥሯቸዋል። ምክንያቱ ደግሞ ልጆችን መዳር በጣም ወጪ ስለሚጠይቅ ነው። ህንድ አገር ውስጥ ጥሎሽ መጠየቅ የሚያስቀጣ ቢሆንም ሀብታሞቹ ግን የእነዚህ ሰዎች የድህነት አጋጣሚ ይጠቀሙበታል። በጉጀራት የሀገሪቱ ክፍል በግብርና ስራ የሚተዳደር ሰው ሚስቱን ለመሬት ባላባት ወይም ከበርቴ ለወራት እንደሚያከራይ መረጃዎች ያሳያሉ። ብዙ ቦታዎች ላይም ልክ እንደ ቢዝነስ ይተገበራሉ። ለዚህ ሰብአዊ ድርጊት ብዙ ምክንያቶች ልክ እንደ ድህነት፣ አለመማር፣ የሴቶች በቁጥር መብዛትና ሌሎች ምክንያቶች መጥቀስ ይቻላል። ስለዚህ በቤተሰብ ውስጥ ሴቶች ከእቃ ተለይተው አይታዩም። ለዚያም ነው ገንዘብ ሲፈልጉ ልክ እንደ መኪና በማከራየት ለአካላዊ፣ ለአእምሯዊ እና ለፆታዊ ብዝበዛዎች ይዳርጓቸዋል። ፖሊስ ስለ ጉዳዩ በጥልቀት ቢያውቅም አቤቱታ የሚያቀርብ ሰው ስለሌለ የተወሰደ ህጋዊ ድርጊት ግን ምንም ነገር የለም። ልክ እንደ ቃ ለኪራይ የሚሰጡት በራሳቸው ባል ወይም ደግሞ በራሳቸው አባት ስለሆነ ፖሊስ አቤቱታ እስኪቀርብለት ይጠብቃል። ረሽማ የምትባል ልጅ የደረሰባትን እንዲህ ስትል ትናገራለች። ምን እያደረጉኝ እንደው መገንዘብ እስከቻልኩበት እድሜ ድረስ በእድሜ አራት እጥፍ የሚበልጠኝን ሰው ሁሉ አግብቻ አውቃለሁ ትላለች። ለመጀመሪያ ጊዜ ለኪራይ የተዳረገችውም በስምንት ሲሆን ለኪራይ የሰጣት ደግሞ የገዛ ቤተሰቧ ነበር። ለአንድ ዓመት ያክልም ቆይታለች። ነገር ግን ከሙሉ አንድ ዓመት በኋላ ጨርሳ ወደ ቤተሰቧ ስትመለስም ለተለያዩ ለሌላ ደንበኛ በኪራይ ለመስጠት ይሆናል የምትመለሰው። በአጠቃላይም ከዘጠኝ የተለያዩ ወንዶች ጋር ለኪራይ ተሰጥታለች። እንደ መታደል ሆኖ ግብረሰናይ ድርጅቶች ወይም ኤንጂኦ ጋር ግንኙነት ፈጥራ ከዚህ የመከራ ጉድጓድ እንድትወጣ አድርገዋታል። አሁን ላይ ርፍ ብዬ እቤት ተቀምጬ ነው ያለሁት፣ በማለት ረሽማ ትናገራለች። ስር የተለያዩ በዚህ ህይወት መንገድ ያለፉ ሴቶች ታሪክ ልነግራችሁ እችላለሁ። ነገር ግን ለመንገርና ለመስማት ራሱ የሚያሳቅቅና አስቀያሚ ነው። በጣም የሚያሳዝነው ነገር ደግሞ ስለ ሁኔታው የውጪው ዓለም አለማወቁና እንዲያውቅ አለመደረጉ ነው።